ጽናት ክፍል አምሳ ሶስት ኪራ ጽናትን ውጪ አስወጥቶ በርዘጋባት ሄኖክ በጽናት ላይ የሆነ ነገር አስቦባታል። ታዲያ ሰኒና ኑርም ጽናትን ከነ ኪራ ቤት ለማስወጣት እየጣሩ ነው። ሰላም ጤና ይስጥልኝ ውዴቻ ና ለቤተሰቦች ሰላማችሁ ይብዛ። በያላችሁበት ላይክ ሰብስክራይብ ማድረጋችሁ አትርሱን ነው

አንድ ሰነፍ ወንደ ላጤ የሚሰራውን ምግብ ዝርዝሪሽ እችላለሁ ትያለሽ? እንዲ እንደዚህ ማምሯ ሌላ አትረማመድም። እሺ ቆይ እኔ ከሌሎቹ ሆድንሽ በምን ተለይቼ ነው? ሄሎ የት ነህ? አሁኑም ካፌን አፈልጋለሁ። አመሰግ እንዴት ለራስሽ መቆም አለብሽ። ኬት ነው እንደዚህ ተቻኩለሽ መጪው? ደግሞ ለምንድነው በእግር በፈረስ የተፈለግኩት? ከነ ኪራ ቤት ነው የመጣሁት። ምን ነው ጽናደን አይደለችም እንዴ? እንዴት ትሆናለች? ከመጀመሪያውም ውሳኔው የማይሆን እንደሆነ ነገርያት ነበር እሱ አልሰማልች እንጂ ግን አሁን ችግሩ እየሰፋ መጣ። እንዴት ናሁንና ኪራ ዛሬ ተጋጭተው ነበር። ለምን

ይሄንን ብልሽ ልታረግልኝ የምትዩ ነገር አለ? ቆይ ከእኔ ምንድን ነው የምትፈልገው? ባሩን ይሰማል። አህ እንዴት ዋልሽ ቆንጅት? ሃሎ ሸበሊ ምንድን ነው ሰውን እንደዚህ ክፏ አስለምዶ መጥፋት? እንዴ አረደኝ? ትናንት ተገናኝተናል እኮ። አዎ አንቺ ግን ለመድኩሽ መሰለኝ በቃ ሳምንት የሆነ ነው መሰለኝ። እህ ለምን እንደዚህ አናረግም? ምን?

ከአንተ የምፈልገው ምክሩ እንዲገባላቸው ያ በፍሬ ማቅረብ ነው። እንደ ቸከስናት እንዴ? አዎ፣ ምን ነው ጽናት ልታስገባው ስትል ኪራ በጣም ሰክሮ መጥቶ በቃ ሄጅልኝ፣ አልፈልግሽ፣ ምን ትሰሪልኛለሽ ብሎ ነበር በሩ ላይ አስወጥተው የዘጋባት እና ውጭ እንኩ ምትብላ ነው ያደረችው፣ ስልኳን ሳትይዝ እንኳን ምንም ድጋም ሳትሄድ በር ላይ ኮርሙት ምትብላ ነበረ። ኪራም ወድ ገብቶ ቤት ውስጥ ቤቱ ምስቅልቅል አውጥቶ በዛው ተኝቶ አደረ። ቆይ ፍቅር ያልቃል እያለ እየተንገዳገደ ከዛው ከመሬት ላይ ቁጭ ብሎ አሴትም ጠዋት ሲነጋ እንዴ፣ ቤቱ ምን ሆነ? ና ፈረሴ ጋለ። አንተ ኪራ ምን ሆነ ያለ፣ ምነው ችግር አለ አለች። ወይኔ አለ። ያመመ ነው ኪራ አለች። ደህና ነኝ ደህና ነኝ ብሎ ሴትም ሰው ምን ሆኑ ወጥ ያለው ቆይ አለ። ኪራን ተጣጥቦ ሲመለስ ጽናትስ አለ። እንጃ ጠዋት ስነሳ አላየሁም አለ። ይህ እንዲህ ቤት ቤቷም የለችም አለ ኪራ። ምናልባት ሱቅ ወጥታ ይሆናል፣ ቃልት ገዛ በዚህ ቀድማ በጠዋት ተነስታ። ማታ እኮ ስትጨቃጨቁ ሰሞቹ መሰለኝ አለች። ወይኔ ኪራ፣ አታደርገውም ብሎ ወጠረ። እንዴ ቆይ ይሄ ልጅ ምን ሆኗል? እነዚህ ምን መሃላቸው ምን አለ እያለች ነበራል ኑርና ናቲም በፍቅራቸው እየተኮማኮሙ ነው። እግሯን እያሸላት ፍቅር እምቢ ብዬሽ ብሆን ኑሮ የቆጨ ነበር እያለች፣ ናቲም እንደምትወጅኝ እኮ አውቃለሁ ዞሮን የሆነሻል አለ። ከጸባይ ጸባይ ከመልክ መልክ እያላት እያሞጋገሳት እየተሳሳቁ ነበር። አንድ እግሬ ላይ እንኳን ቆየህ ብቻውን እንዳይረዝም እያለች፣ ኑርም ትስቃለች። የደስታዬን ምንጭ እማየል አሁን ላስተወቅ እንዳት እንደ እናቴ እንደ ማንኛውም ኢትዮጵያ እናት ከኔ በላይ ለልጅ ልጇ የምትጨነቅ ናት። ግን ትወደኝ ይመስላል። ግን አትወድ፣ አትወድሽ ምን አላት። ከመቼውም በላይ ጥሩ እንክብካቤ እንደምሰጥሽ እምነት ነው። ስታኮርፊ እኮ እኛማውቀንብሻል ብሎ ኩርኩር፣ ኩርኮርታ አልወድም እያለኝ ትንከታለሽ ሞት ራሱ በመንፈስም ያጠብሃለሁ አለች። ስለ ሞት አናውረ አለ ኑር። አምነህበት አደል ፍቅር የገባኸው አለችው። በቃ እውነቴን ነው ቃል የገባሁን እንዳትረሳ። እኔ ምንም ነገር ብሆን አንተ አለ ምንም አንገርገር፣ ህይወት ግን መቀጠል አለብህ አለችው። ቃሌንማ አልደረስኩ አረሳው። ግን ደግሞ ከሞት ጋር እንደታገልሽ እንደሆነ አትንገርኝ፣ አታስጨንቅኝ! አይዞ አታስብ፣ ፈጣሪ እድሜ ሊጨምርልኝ ይሰጣ ይችላል። ግማሽ እድሜን ብሰጥሽ አለ እንደዛ እያሉ እየተሳሳቁም እያወሩ ጽናት ከክችን ነበረች። ሮኪም ገብቶ እንዴ፣ ዛሬ ሳሎኑ ምን ነው ለቀቅሽው? አለ። ለእናንተ ለልቀቅ ብዬ እኮ ነው ኪራይ የለም እኮ ለማን ነው አለ። አሴት ሰው አይደለችም አለ። ወይ ለካምሱ አለ። አንቺ ብቻ ነሽ የምትታየኝ አይደል? ዛሬ ነው ያሳደረኝ። አረ በስማን በላንተ የሰውን ትኩሮን ልስ ብለ ራስ ሊያተማ ነገር ግን ይሄ ተንኮለኛ ነገር መሰለኝ በጣም ለጽናት ልክ አይመስለኝም። እና እንደዛ እያሉ የተጨቃጨቁ ለስራ ነው የመጣሁት ለሌላ ነገር አይደለም ብለው ጥላው ሄደ። ቆይ ምን አስበሽ ነው ሲላት ምንም፣ የተሰማኝን ግን ተናግር ያለሁኝ እና ብዙን ብዙ ነገር አጥቻለሁ አለችሁ። ይገርማል አለ አፍሽን፣ እኔ ላስፈታሽ፣ ትዕግስቴን ተፈታተንሹ በጣም አለ። ጥሩ ነገር የሚያስብ አይመስለም ተንኩ ጽናስ ኑር ጋር ሄዳ ማደሯን ውጭ ስትነግራት፣ እንዴ ውጭ እያለች ኑሯ ስለጠጣ ነው እንጂ በኔ ጨክኖኝ አይደለም። እሱም እያየሽ ከሚሰቃይ ከዛ ቤት ውጭ። ያፈቻት ኑሩ ምን ኑሩ አስበሽ፣ እዚ አስቢው። ብዙ ጥያቄ አለ። ለምን ጠላችኝ? እሱ ጠጥቶ መጥቶ አንድ ነገር ቢያረግሽ እኔ ጸጸቱን የሚችለን፣ ሁለታችሁም እንደዚህ ሆኖ ስታዩ አይምሮ ይወቅሰኛል፣ አለች። ልክ ነሽ እኮ ነው ፍቅሬን በልቤ መደበቅ የመረጥ፣ ካልሆነ ሁሉንም እውነት ለኪራ ንገር፣ ስትል ናቲ መጣ። የምን እውነት ነው? ናሁም ተመጣማ፣ እኔ ልሄ እኔ ስመጣን እንድምትሄጁ አላት። አረ አይደለም አለች። አንተ መታላ አንተ አጫውታት፣ እኛ ቆይቻለሁ ከመጣሁ ብላ ስለምንድን ነው የምታወሩት አለ። እናንተ ሁለታችሁ ስታወሩ ሳያችሁ ያስታውቅባችኋል፣ ደጋጋሚ ስታወሩ ሰማለው። የሴቶች ወሬ እኮ ነው አለች። አንቺም ሰናይትም ኑር እየደበቃችሁ ይነገር አለ። ምንድነው የኑሩኛ ፍቅረኛ ስለሆንክ የአንችን ጓደኛት የፈረሰ መሰለሽ አለ። ሰሞኑን ግን ልክ አይደለም እንደዛ ነው የተረዳሁት እና ሆሜማ አትበል ማንም ሰው እኮ ሳይኖረኝ አንተ ከጎኔ ነበር አለች ከኑርና እኮ ከሰናይት ጋር ነው የምታወሪው ችግር እሺ አሁን እኮ ሁሉም ነገር ሰላም ነው ኪራም ደህና እኔም ደህና ነኝ በየአባባዊ ሞት በይልኝ እንደዚያ ከሆነ ምን አልብላ ተንቅ እንትን አለች ነው የሚበቃው ኪራና ፅናት ተጣልተው ውጪ በብርድ ስታድር ነው ያደረችው አለችው ኪራማ እንደዚህ ያደርግም እንዴ ምን አለ ሁሌ ተጎኗ እንደሆነን አንቺን ውጭ ብሎ ተናዶ ወደ ኪራ ጋር ሄደ። ለምን ነገር ሽ ኑሮ በመሀላቸው ምንም እንዲፈጠር አልፈልግም አለች። አባቴ ይሞት ብለሽ ትምለት ኖሮ እና ከዛ በቃሁ መሄዳ መሄድ አለብኝ ብላ ወጣ። የተከታትለው እየተሯሯጡ አይጽና ችግር ማያጣሽ ናቲም፣ ኪራ ላይ ለምን እንደዚህ ያደረግ ብለህ ለምን አሳደርካት ምን ማለት ነው ብሎ በንዴት ነፈለ። አሴትንና ሂዱ እዛ ውጡ አለ ነገር ግን ኪራ ቀድሞ እንዲህ ምነው ፀጣላችሁ እያላችሁ ነበረ። አንተም እኮ ስልከኝ ዘሃል አለች ሴት ይኸው ተጫዋች እኮ ነው እሱ አለ። አይ እንደዛ አይደለም ብርጉም ህይወት እኮ እድሜ ረዘም እድሜ ይቆጥ ሲበዛ እንደዚህ ነው የሚያደርገው አለ። እኔ እየተመላለሱ ነበር። ኧረ ተው ለቀጥታ ወታደርጉት አለ። ኪራ በዛ መሃል ነበረ። እናቴ መጣውና ሆማ ሲለው አንተ ስሜን እንዳጠረው እንዴት አሳፍሪ ስራ ትሰራለህ? አለው ምን ነው ችግር አለ እን አንቺ ትናንትና ይመጣ ምንም አያገባሽ ውስጥ ሜ ቀስፍል እንጂ ቀስፍል በሉ ተረጋ። ቆይ እኔ በራሴ በጣም ነው፣ እናንተ አይመለከታችሁም፣ ውጡ ሁለታችሁን ብሎ እነሱን አስወጥቶ ከኬራ ጋር በጣም ተጨቃጨቁ። ኬራም እን በንዴት እየተመላለሱ ነበር። ከዛም ኬራ ብድግ ብሎ ወጣ ኑርና ጽናትም ተከታትለው መጡ። ትንፋሻቸው ቁርጥ ቁርጥ እያለ ለኪራ ቃል አቀብላት ብለህ ይሄን ልትነግርህ ነው አለች። ጽናት ምንም አልተናግር ኑር ናት የነገረችው። ናሁን በቃ ንቃ እንጂ ጽናት እኮ የተጫወተችበት ነው አለች። በፊት ላደረግኩት ነገር እየት ልትበቀለኝ ይሆናል ያንተም ከፋ ያ ል ኬን ምንድን ያጣላቸው ሲል፣ ምን አንተ አይደለ እንደ የወሬ ሱስ ያለብህ ስትል የነበረው አለች። እሾህ ነህ አላት። አንተ ደግሞ ሴታ ሴት ናት ቁርጥ ያልከው፣ እንደ ወንድ እንደሆንኩ ታውቂያለሽ። ቁርጥ ያልከው ወንድማ ብትሆን ኖሮ ላይ እንደዚህ ከመሆን በፊት ወንድ ላይ ሺ ብላ አትሽለጥለጥ ብላ እንደዚህ ወጣጠርሽን አፈራርስልሻለሁ አለ። ይሄ ተንኮለኛ ይመስለኛል። እኔ ግን ኪራም፣ እስቲ በእኔ ቦታ ሆነ አስበው፣ እኔ ሳስብላት ስንከባከባት፣ እኔን ተወይ ማለት ምን ማለት ነው? እዛ ገጠር ብትሆን ልታገት ነበር አለ። ናቴም መቴ እንዳልተረዳኸው ተወይ ፅናትም እሱ እኮ ሰክሮ ነው፣ በቃ ትናገረው አለችው። እሳቱን እየለኮሽ እንደዚህ ተያለሽ። ቆይ ኬራ ኑርም ምን የደረሳችሁ እናንተ ብላ ከኋላቸው ኑሩም በቃ መሀላቸው እኛ ንግባ እንቶ አለችው። እንቶ እንቶ ስችል እየተጓዳች ነው አለ ኪራም። ብድግ ብሎ እንደዛ ነው ብሎ ወጣ። ናሆሜ ኪራም ከሆነት አለው። እንዲህ ልትናገረው አይገባም ነበረ አንዳንዴ ለራስሽ መቆም አለብሽ አለና ናቲም ተከት። ኑርም ወይኔ ጽ እምን ውስጥ ነው የገባ ነው አለች። አላቅም ኑር ኑርና ሰናይትም ከሻይ ቤት ተገናኝተው ሰላም ተባበሉ። እ ምን ሆነሽ ነው በምን ፈልገሽ ነው ስትላት የሆነ መመካከር አለብን። ችግሩ እየሰፋ መጣ አለች። እንዴት? ናሆምና ኪራ ለእንጃር የተጋይተው ነበረ አሉ። ማታ ሰክሮ መጥቶ ፂን ውጭ አሳድሮ ነበር አለች። ውጭ ነው ያደረችው፣ አለች። ለምን አልደወለችልኝም አለ ሰኔ ስልኳን አልያዘችም ነበር። ናይትም ለምን ከዛ ቤት አትወጣም አለች። እኔ እንጃ ከዛም ከዚህም የሚመጣ ንፋስ እያወዛወዛት ነው አለች። ኪራ ትላ መውጣት አትፈልግም፣ በጣም ነው የምትወደው አለ። ግን የጽናትን አስተሳሰብ መቀየር አለብን ብለው እየተመካከሩ ነበር። እንዴት አድርገን በብሎኬት እኮ ራሷን ደፍነዋለች፣ በ12 ሚስማር ደግሞ ጆሮዋን ደፍነዋለች እያለ ሰነድ ኬራም በማያውቀው ነገር ሲቀጣ እኔ ከብዶኛል አለች ኑሮ። አንዳንዴ እኛ ሴቶች ስንባል የምንመርጠውን አናውቅም እና ምራጭ ላይ እንወርቃለን አለች ኑርም። አንዳንዴ እኔም ሳያት ልክ እንደ እህቴ ትመስለኛለ እስላት አለው። ፋላይ ሰናየትም ሮክም ከኋላዋ ፅናት ጋር ከመትባ ገብቶ ምን እያረክ ነው አለ ላግዝሽ አላት። ምን እያደረግክ ነው አለች። ስለ አሰብክልኝ አመሰግንሃለሁ፣ ግን እርዳታ አያስፈልገኝም። ታውቂያለሽ ልብሽ ላይ ትርትር የምትትቤት ያሳ አረ እባክህ አለች። ብዙዎቹን ተዚህ ትቤት ገላግያችኋለሁ ልንችንም ልገላግልሽ አለ። ምንድን ነው የምታወራው? አለችው እናቴ የምንትለኛል መስ የማያድግ ልጅ ግንባሩን ይሳማል ብሎ ንቅ አድርጎ ሲስማት ኪራ መጣ። ከዛ ሦስቱም ሲጨቃጨቁ ነበረ። አይጉድ እንደው ፈጣሪ ሲያወርድሽ እንጂ አሁንስ ስትጨቃጨቁ ያልመጣ ሲስምሽ መጣ አለቻት አይ እድልሽ ሆኖ ነው አይ እያሉ ያወሩ ጀመር